ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ቤተሰቦቻችን፣ እንደምን ቆያችሁልን? እለት የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ዴይሊ እንግዲህ ሰፋ ያለ ጉዳይን ይዘንላችሁ ወደ እናንተ መጥናል። ከፕሮግራሙ ጋር እኔ ዮርዳኖስ ለማ አብሬያችሁ ምቆይ ነው የሚሆነው። በዛሬ ጉዳያችን እንግዲህ የምናነሳው በተለይ ደግሞ ግብጽ በአፍሪካ ቀንድ እየሰራችው ያለችውን ሴራ ነው። በተለይ ደግሞ ኢትዮጵያ ላይ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ሴራዋን አሁንም ቀጥላለች። የኢትዮጵያን የመልማትና የማደግ ጥያቄዎችን ውድቅ ለማድረግ ከኢትዮጵያ አጎራባች ሀገሮች በተለይ ደግሞ ከኢትዮጵያ ጋር በጋራና በትብብር ከሚሰሩ እንደ ጅቡቲ ካሉ አይነት ሀገራት ጋር ጠንከር ያለ ግንኙነት በመፍጠር የኢትዮጵያን ተጠቃሚነት ለማኮሰስ ደፋቀና እያለች ትገኛለች። ከሰሞኑ እንደምናውቀው እንግዲህ የግብጽና የጅቡቲ መንግስታት በጋራ የሎጂስቲክ እንደዚሁም ደግሞ የወደብ ስራዎችን ሊሰሩ አስበዋል። ይህ ማለት ደግሞ ኢትዮጵያና ጅቡቲ ያላቸውን የወጪ ገቢ ንግድ ማሳለጫ ስራዎችን ለማስተጓጎልና ኢትዮጵያን ከቀይ ባህር ለመግፋት የታሰበበት ትልቅ ሴራ በግብጽ መንግስት እየተካሄደ ነው። ይህ ሴራ ምን አይነት ይዘቶች አሉት? ከጀርባ ውስጥ ደግሞ ምን አይነት እንቅስቃሴ እየተደረገ ነው? ግብጽ በሌሎች ውስጥ የኢትዮጵያ ጎረቤት ሀገራቶች ላይ ምን አይነት ስራዎችን እየሰራች ነው? የሚለውን በሰፊው የምንመለከት ነው የሚሆነው ወደ ዋና ጉዳያችን ስንገባ እንግዲህ እንደሚታወቀው ግብጽ ከጅቡቲ ጋር አዲስ የወደብና የሎጂስቲክ ማዕከል ልትገነባ መሆኑ ተገልጿል። ይህ ማለት በኢትዮጵያና በጅቡቲ መካከል ያለው ወዳጅነት የሚያደፈርስና ጥላሸት የሚቀባ ነው። እንደምናውቀው ኢትዮጵያና ጅቡቲ ለበርካታ ዓመታቶች በጋራ ሲሰሩ የነበሩ ሀገራቶች ናቸው። ነገር ግን ዛሬ ግብጽ ወደ ቀጠናው በመምጣት የኢትዮጵያን የመልማት ፍላጎት በተለይ ደግሞ ኢትዮጵያ የቀይ ባህር ፍላጎቷን ለማስጠጓጎል የትኛውንም እንቅስቃሴ እያደረገች ትገኛለች። በኤርትራ በኩል ኢትዮጵያ ወደብ እንዳታገኝ ከኢሳያስ አፈወርቂ ጋር ሸር እየፈጠረች ነው። ከሶማሌ መንግስት ጋር ያልተገባ ግንኙነት በማድረግ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ግንኙነት ጀምራለች። ይሄኛው አሁን ላይ ሙሉ ለሙሉ እውነቷ ባይሆንም ቢከሽፍባትም፣ ነገር ግን ሌላ የመጨረሻ አማራጭ ብላ የምትጠቀመው የጅቡቲ መንግስት ነው። የጅቡቲ መንግስት በተለይ ደግሞ የኢትዮጵያ ወጪ ንግዷን በሰፊው የምታሳልጠው በጅቡቲ እንደመሆኑ አንጻር እንደዚሁም የቀይ ባህር መዳረሿ ጅቡቲ ሆና ሳለ አሁን ላይ ከጅቡቲ መንግስት ጋር አዲስ እንቅስቃሴ የጀመረው የግብጽ መንግስት ኢትዮጵያን በአንድም በሌላ በኩል ለመጉዳት ነው። እንደምናውቀው ጅቡቲና ኢትዮጵያ ለረጅም ዓመታት የቆየ የጋራ ግንኙነት አላቸው። በበርካታ ሁነቶች ላይ የኢትዮጵያ መንግስትና የጅቡቲ መንግስት በርካታ ስራዎችን ሲሰሩ ነበረ። ሁለቱም ህዝቦች የጋራ ህዝብ ነበሩ። ሰፊ የንግድ እንቅስቃሴዎች አሉ። ህዝቦች ሄደው እንደፈለጉ ይነግዳሉ። እንደዚሁም የከባድ መኪና ተሽከርካሪዎች ወደ ኢትዮጵያ በሚንቀሳቀሱ ጊዜ የሁለቱ ሀገራቶች የህዝብ ለህዝብ ግንኙነት ሰፋ ያለ እንደሆነ እናውቃለን። ጅቡቲ የኢትዮጵያ የዓለም አቀፍ ንግድ ዋና መስመርና ሰንሰለት ነች። ኢትዮጵያ ወጪ ገቢ ንግዶቿን የምታሳልጠው በጅቡቲ ወደቦች ነው። ይሄ ሆኖ ሳለ ግን ግብፅ ጅቡቲ ለምን መረጠች ካልን አሁን ለኢትዮጵያ እያደረ ያደረገችው ያለው እንቅስቃሴ ለመግታት ስለታሰበ ነው። የኢትዮጵያ ወጪ ገቢ ንግድ በሙሉ ለሙሉ በጅቡቲ በኩል ሆኖ ሳለ እነዚህን ስራዎች ደግሞ ጅቡቲና ኢትዮጵያ ለበርካታ ዓመታት ያደረጓቸውን የጋራ የንግድ ግንኙነቶችን ለማቆርፈድ የተሰራ ስራ ነው። ኢትዮጵያና ጅቡቲ ለበርካታ ዓመታት የቆየ ግንኙነቶች አሏቸው፣ በበርካታ ዘርፎች ማለት ነው። እነዚህን ግንኙነቶች ለማጥፋት ደግሞ የግብጽ መንግስት አዲስ እንቅስቃሴ ጀምሯል። እንደው ኢትዮጵያና ጅቡቲ ለበርካታ ዓመታት የነበራቸው ግንኙነቶች ምንድን ነው ብለን እንመለከት። የመጀመሪያውና ዋነኛው ትልቁ ንግድ ነው። በተለይ የኢትዮጵያ የውጭ ገቢ ንግድ የሚሳለጠው በጅቡቲ በኩል እንደ እንደመሆኑ እነዚህ ሁለት ሀገራቶች ከፍተኛ የንግድ እንቅስቃሴ ነበራቸው። ኢትዮጵያ ለጅቡቲ የወደብ ክራይ ትከፍላለች። ጅቡቲም በኢትዮጵያ የወደብ ክራይ ኢኮኖሚዋን ትደግፋለች፣ ኢኮኖሚዋን ታሳድጋለች። እንደዚሁም የኢትዮጵያ በተለይ ደግሞ በርካታ የከባድ መኪና ተሽከርካሪዎች ከጅቡቲ ወደብ ሸቀጦችን ለማምጣት በሚያደርጉበት እንቅስቃሴ በርካታ የንግድ ልውውጦች ይደረጋሉ። ይሄ ማለት በጅቡቲና ና በኢትዮጵያ መካከል ለረጅም ዓመታት የቆየ የንግድ ግንኙነት አለ። ይህንንም ለማጠልሸት ግብጽ እየሰራች ነው። ሁለተኛው በኃይል አቅርቦት ነው። ኢትዮጵያ እንግዲህ ለበርካታ ዓመታቶች ለጅቡቲ የኃይል አቅርቦቶችን ስትሰጥ የነበረች ሀገር ነች። እንደ ኤሌክትሪክ፣ ንጹህ የመጠጥ ውሃና የመሳሰሉ የኃይል አቅርቦቶች ጅቡቲ ለረጅም ዓመታት ከኢትዮጵያ ነበረ ስትገለገል የነበረው። አሁን ላይ እነዚህን ነገሮች ደግሞ ለማጥፋት የግብጽ መንግስት አዳዲስ ስራዎችን በጅቡቲ ለመስራት ያሰበ ይመስላል። ይሄም ማለት አሁንም ግብጽ ኢትዮጵያን ከጅቡቲ ጋር ለማቆራቆዝ ፈልጋለች ማለት ነው። ሌላው ሶስተኛ ወታደራዊ ትብብር ነው። እነዚህ ሁለት ሀገራቶች በጋራ ወታደራዊ ትብብር አላቸው። በጋራ በድንበር አካባቢ የሚንቀሳቀሱ ሽብርተኞችን ይዋጋሉ። ከዚህም ባለፈ እንግዲህ ሁለቱ የወታደራዊ እንቅስቃሴዎችን በጋራ ወታደሮችን ማሰልጠን፣ እንደዚሁም ደግሞ የጋራ ድንበርን በጋራ የመጠበቅ ስራዎችን ይሰራሉ። ይሄ ማለት ኢትዮጵያ ወታደራዊ አቅሟ በተለይም ደግሞ በአፍሪካ ቀንድ ከፍተኛ እንደመሆኑ አንጻር እንደ ጅቡቲና ሌሎች ሀገራቶች የኢትዮጵያን ወታደራዊ አቅምና እውቀት፣ ጉልበት ይፈልጋሉ። እነዚህን ለማግኘት ደግሞ ኢትዮጵያ ጋር ግንኙነት አላቸው። ነገር ግን ግብጽ አሁን ላይ በምታደርጋቸው አዳዲስ እንቅስቃሴዎች ከነዚህ ሀገራቶች ጋር ኢትዮጵያን ለማጣራት እየፈለገች ትገኛለች። አራተኛው የዲፕሎማሲያዊ እንቅስቃሴ ነው። ኢትዮጵያና ጅቡቲ ለበርካታ ዓመታት ሰላማዊና በተለይ ደግሞ በጋራ የመስራት የሚባል ትልቅ የዲፕሎማሲያዊ እንቅስቃሴ ነበረን። ሁለቱ ሀገራቶች በጋራ ይሰራሉ፣ በጋራ የመልማት እቅዶችን ያቀዳሉ፣ የተለያዩ የዲፕሎማሲያዊ እንቅስቃሴዎች በተለያዩ ጊዜያቶች ይሰራሉ። ይሄ ማለት ሁለቱ ሀገራቶች ምን አይነት ሰላማዊና ቀላል የነበረ የንግድ እንቅስቃሴዎችና በተለይ ደግሞ በዲፕሎማሲያዊ መንገድ ሰፊ ግንኙነት ነበራቸው። እነዚህ ግንኙነቶችን ለማቋረጥ አሁንም የግብጽ መንግስት ሰፊ እንቅስቃሴ ጀምሯል። እንደው ግብጽ ለምንድን ነው ጅቡቲን አሁን ላይ የመረጠችው? በተለይ ደግሞ በአፍሪካ ቀንድ ካሉ ሀገራቶች ሱማሌን መርጣለች፣ ኤርትራ መርጣለች። አሁን ላይ ደግሞ በዚህን ሳምንት ደግሞ ለምን ወደ ግብጽ ፊቷን አማተረች የሚለው ትልቅ ጥያቄ ነው። የመጀመሪያው ጥያቄ የሚሆነው የኢትዮጵያ የቀይ ባህር ፍላጎት ነው። ኢትዮጵያ የቀይ ባህር ፍላጎቷን ስታነሳ ወደ ቀይ ባህር እንዳትጠጋ የምትፈልገው ግብጽ ሁሉንም የቀይ ባህር ፍላጎቷን የሚያሟሉላትን ሀገራቶች በሴራ በመጠንሰስ ኢትዮጵያን ወደ ቀይ ባህር እንዳትጠጋ እንቅስቃሴዎችን አድርጋለች። እንደ ማንሻነት አነት የምንጠቀመው በተለይ ደግሞ ኢትዮጵያ የባህር በር ማግኘት ከምትችልባቸው ሀገራቶች እንደ ኤርትራና ሶማሊያ ከመሳሰሉ ሀገራቶች ጋር የሦስትዮሽ ግንኙነት በመፍጠር ኢትዮጵያን ከቀይ ባህር ገሸሽ ለ ለማባረቅ ሴራዎች ሲሰሩ ነበረ። አሁን ላይ የሶማሌ መንግስት እውነታውን አውቆ ወቆ የግብጽ መንግስት ጠቀሜታ እንደሌለው በመረዳት አሁን ላይ ፊቱን ወደ ኢትዮጵያ በማዞሩ ትልቅ የሚባል ተስፋ አለ። ይሄ ማለት ግን የኤርትራ መንግስት አሁንም ሙሉ ለሙሉ በተለይ ደግሞ የኢሳያስ አፈወርቂ መንግስት በግብጽ መንግስት ላይ ተንተርሶ ያለ ህዝብ ነው በግብጽ መንግስት ላይ ጫንቃ ያለ ህዝብ እንደመሆኑ አንጻር ኢትዮጵያን ለመግፋትና ኢትዮጵያን ለመጣል በተለይ የኤርትራ መንግስትን ግብጽ እየተጠቀመችበት ትገኛለች። ከእነዚህም ሴራዎች መካከል እስቲ በአገራቶቹ ላይ ግብጽ ምን አይነት ሴራዎችን እየሰራች ነው ብለን እንመለከት። የመጀመሪያው ግብጽ የምታነሰው ሶማሊያን ነው። ሶማሊያ ላይ በርካታ ስራዎችን እየሰራው ነው የምትለው ግብጽ፣ ነገር ግን እምብዛም ስራዎችን ስትሰራ እንመለከታትም። የመጀመሪያው እንግዲህ የአውሶም ሰላም አስከባሪ ኃይል ነው። በተለይ በቅርብ ጊዜያቶች የአፍሪካ ህብረት የሰላም አስከባሪ ቡድን ላይ ግብጽ ራሷን አካታለች። ይሄ ማለት እንግዲህ ግብጽ በሶማሌ በኩል ወታደሯን ታንቀሳቀሳለች። እነዚህ ወታደራዊ እንቅስቃሴዎች ደግሞ በተለይ በሶማሌ ያለውን የአልሸባብ ወታደሮችን ለማጥቃት ሳይሆን ስትራቴጂካዊ በሆነ የኢትዮጵያን የድንበር እንቅስቃሴዎችና በኢትዮጵያ ውስጥ ያሉ አንዳንድ እንቅስቃሴዎችን ለመከታተል የታለመበት ትልቅ ዓላማ ነው። ይህንን የምንመለከተው እንግዲህ በተለይ ግብጽ ወደ ሶማሌ ሰላም አስከባሪዋን ልካ የት ቦታ መስፈር እንዳለበት ሲጠየቅ በኢትዮጵያና በሶማሊያ ወሳኝ በሆኑ የድንበር ቦታዎች ላይ ለመስፈር ትልቅ ጥያቄ አንስታ ነበራል። እነዚህ እንቅስቃሴዎች ደግሞ በአንድም በሌላም በልኩም የግብጽ ወታደሮች ኢትዮጵያን እንዲሰልሉ የተደረገበት ዋነኛ ዓላማ ነው። በኢትዮጵያ በመቅረብ መረጃዎችን መሰለል ይፈልጋሉ። እንደዚሁም በድንበር ላይ ወታደራዊ እንቅስቃሴዎችን ማድረግ ይፈልጋሉ። ነገር ግን ሶማሊያን ያስቸግራት የአልሸባብ ወታደርን ግብጽ ስታጠቃ ወይንም ደግሞ ግብጽ ከፍተኛ ጫና ስታመጣበት አልተመለከትንም። እንዲያውም በተዘዋዋሪው የኢትዮጵያ ሰላም አስከባሪ ኃይል ለበርካታ ዓመታት በሶማሌ ምድር መስዋዕትነት ከፍሏል ይሄ ደግሞ የኢትዮጵያ ሰላም አስከባሪ ኃይል ከአልሸባብን ከሶማሌ ምድር ጠራርጎ ለማውጣት በሚሰራ ስራ ላይ በርካታ መስዋዕትነትን ከፍሎ ሳለ ነገር ግን ግብጽ አሁን መጣ፣ ለሶማሌ እኔ ነኝ የምፈይድልሽ እኔ ነኝ የማቅልሽ የሚል አዲስ እንቅስቃሴ ጀምራለች። ግብጽ ለሶማሌ አስብ አይደለም፣ ነገር ግን በአንድም በሌላም በኩል በተለይ ደግሞ ኢትዮጵያን መውረርና በኢትዮጵያ ድንበር አቅራቢያ መኖር የምትፈልገው ግብጽ እንደዚህ አይነት እንቅስቃሴዎችን እያደረገች ትገኛለች። ሌላው ኤርትራ ነች። ኢሳያስ አፈወርቂ የውስጥ ችግራቸውን ለመደበቅ ወደ ግብጽ በመሄድ የቀጠናውን ችግር አጉልተው ማሳየታቸውን ቀጥለዋል። እንደ ባንሻነት የምንጠቀመው ሰሞኑን እንግዲህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ወደ ካይሮ ሄዶ ሰፊ ውይይቶችን አድርጓል። በዚህም ውይይቶች ላይ እንግዲህ ካደረጓቸው ሰፊ እንቅስቃሴዎች አንጻር የቀይ ባህርን ጉዳይ ነው ኢትዮጵያ የአሰብ ወደብን ይገባኛል የሚል ጥያቄዋ እውን እንዳይሆን ከግብጽ መንግስት ጋር ለመስራት ሰፊ እንቅስቃሴ አድርገዋል። የግብጽ መንግስት ከኢሳያስ አፈወርቂ መንግስት ጋር በወታደራዊ እንቅስቃሴዎችን ለማድረግ አቅዷል እየሰራም ይገኛል። ይህም ማለት እንግዲህ መሳሪያዎችን ማስታጠቅ እንደዚሁም የተለያዩ ወታደራዊ እንቅስቃሴዎችን ማድረግ ነው። በኢትዮጵያ ውስጥ በአሁኑ ሰዓት እንደ ዋነኝነት የሰላም እጦት ምክንያት የሚጠቀሰው የኢሳያስ አፈወርቂ መንግስት እያስታጠቀ የሚልካቸው እንደ ህወሓት አይነት ታጣቂ ኃይሎች ናቸው። ይህንንም በአንድም በሌላ መልኩ ግብጽ ትደግፋለች ማለት ነው። ኢሳያስ አፈወርቂ ከካይሮ መልሳቸው እንግዲህ የህወሀት ኃይሎች አዳዲስ እንቅስቃሴ ጀምረዋል። ይሄ ማለት ተልእኮውን የምትሰጠው ግብጽ ነች፣ ተላላኪዋ ደግሞ ኤርትራ ነች፣ ተልእኮውን የሚፈጽመው ደግሞ ህወሀት ነው ማለት ነው። ሌላው ለኢሳያስ ትናንሽ ጥቅማ ጥቅሞችን በመስጠት በቀጠናው ላይ ሰላምና መረጋጋት እንዳይኖር የቀጠናውን ዋነኛ ችግር ጠንሳሽ እንዲሆን እንቅስቃሴ እያደረገች ትገኛለች። ከዚህም ውስጥ እንደ ማንሳት የምንችለው ሱዳን ውስጥ አሁን ላለው ግጭት በአንድም በሌላ በኩል የግብጽና የኤርትራ መንግስት እጃቸው አለበት። ይህ ማለት ደግሞ የግብጽ መንግስት በሚያደርገው ድጋፍና በሚሰጠው ጥቅማጥቅም ኢሳያስ አፈወርቂ ቀጠናውን መረበሽና የቀጠናውን የሰላም እጦት ዋነኛ ምክንያት መሆኑ ነው። ቀጠናው ሰላምና ለመረጋጋት ማጣቱ ኢትዮጵያን ይጎዳታል፣ ሌሎች ጎረቤት ሀገራቶችንም ይጎዳል። ነገር ግን ግብጽ ተጠቃሚ ነች። የራሷን ጥቅም አጉልታ ታሳይበታለች። በቀጠናው ሰላምና መረጋጋት ታምጥቻለሁ የሚል አዳዲስ እንቅስቃሴዎችን በመሄድ የራሷን ፍላጎት ታሳካበታለች እንጂ እዚህ ቀጠና ላይ ያሉ ሀገራቶች በይበልጡ ተጎጂ ናቸው። ነገር ግን የካይሮ መንግስት የሚፈልገው ይሄንን ነውና በኢሳያስ አፈወርቂ በኩል ይሄንን ተልእኮ እየሰጠ ይገኛል። ሌላው ሱዳን ነች። አሁን ሱዳን ላለችበት ትልቅ ቀውስ ዋነኛ ተጠያቂ የግብጽ መንግስት ነው። በተለይ ደግሞ የግብጽ መንግስት ወታደራዊ መንግስቱን በመደገፍና ና ትጥቆችን በማስታጠቅ እንደዚሁም የተለያዩ ድጋፎችን በማድረግ የሱዳን ግጭት ዛሬ እዚህ ለመድረሱ ትልቅ አስተዋጽኦ አላቸው። ነገር ግን እንደሚሉት ከሆነ እኛ የሱዳንን ሰላምና መረጋጋት ለማምጣት እንቅስቃሴ እያደረግን እንገኛለን ካሉ በኋላ በጀርባ ሌሎች ስራዎችንና ሌሎች የሴራ ጥንሰሳዎችን ሲጠነስሱ እንመለከታለን። ይህም ማለት የቀጠናው ሰላምና ለመረጋጋትን የምትፈልገው ግብጽ ሱዳንም ላይ ትልቅ ቀውስን በማምጣት እንቅስቃሴዎችን እያደረገች ትገኛለች። እነዚህ ሁላ ስራዎች የሚሰሩት እዚህ ቀንድ ላይ በተለይ ደግሞ በርካታ ጸብና ግርግሮች የሚነሱት በዋነኝነት ቀጠናው ሰላምና ለመረጋጋት ከሌለው ግብጽ የበላይ እንደሆነች ታስባለች። ትልቁ ጉዳይ ግን በቀጠናው ዋነኛና የኃይል ትልቅ ሚዛን ያላት ኢትዮጵያን መረበሽ የኢትዮጵያን የማደግና የመልማት ፍላጎት መተው በተለይ ደግሞ አሁን እንደ ዋነኛ የሕዝብ አጀንዳ ሆኖ የተነሳውን የኢትዮጵያን የቀይ ባህር ፍላጎት በትልቁ የመግታት የግብፅ ሴራ በቀጠናው ላይ እየተመለከተ እንገኛለን። አሁን ታዲያ የግብፅና የጅቡቲ መንግስት ምን አይነት እንቅስቃሴዎች አላቸው፣ በተለይ ደግሞ ባለፉት ጊዜያቶች ለጅቡቲ ከኢትዮጵያና ከግብፅ ማንኛው የተሻለ ተጠቃሚነትና ጠቃሚ ያለው የሚለው እንመለከታለን። ግብፅና ጅቡቲ ለበርካታ ዓመታት የሚባል ግንኙነት እንኳን ያላቸው ሀገራቶች አይደሉም። በተለያዩ ጊዜያቶች ግብፅ ከጅቡቲ ጥቅም ስትፈልግ ትቀርባታለች እንጂ ጅቡቲ እንድታድግና እንድትለማ ብላ ግብፅ ለጅቡቲ መንግስት ያደረገችው ነገር የለም። የመጀ የመጀመሪያው ጉዳይ እንግዲህ በተለያዩ ጊዜያቶች እነዚህ ሁለት መሪዎች በተለይ ደግሞ በሚያዚያ ወር ላይ የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ወደ ጅቡቲ አቅንተው ከጅቡቲ ፕሬዚዳንት ኡመር ጌሌ ጋር ባደረጉት ውይይት የመጀመሪያ ጉዳያቸው የነበረው ቀይ ባህር ነበረ። ቀይ ባህር ላይ ተጠቃሚነት በተለይ ደግሞ የቀይ ባህር ሰላምና መረጋጋትን ማምጣት የቀይ ባህር ጂኦ እንዴት መወሰናለብን ብለው ሲወስኑ ቀይ ባህር ላይ ኢትዮጵያ መጠጋት የለባትም ትልቁን ጥያቄ በሰፊው አንስተትና አጉልቶት ነበረ። በዚህም ጉብኝት ላይና በተለያዩ ውይይቶች ላይ እንደሚነሳው ከሆነ ኢትዮጵያን ዋነኛ ችግር አድርጎ የሚስለው የግብጽ መንግስት ቀጠናው ላይ ችግር አምጪ ሀገር እንድትመስል እየደረገ ይገኛል። ይሄ እንቅስቃሴ ተገቢ ባልሆነበት ጊዜ እንግዲህ እነዚህ ሁለት መሪዎች በተገኙበት ጊዜ አገራቸው በባህር በር ላይ ያላቸውን ፍላጎት ወይንም ደግሞ የቀይ ባህርን የማስጠበቅና የቀይ ባህርን ሰላምና መረጋጋት ለማምጣት የተለያዩ እንቅስቃሴዎች እናደርጋለን የሚል የሰላም ስምምነቶችንና እንደዚሁም ወታደራዊ ስምምነቶችን ሲያደርጉ ነበረ። አልሲቲ በጅቡቲ ጉብኝታቸው ላይ እንግዲህ የቀይ ባህርና የኤደን ባህረ ሰላጤ ደህንነትና የባህር ዳርቻ አስተዳደር በሀገሪቱ እጅ ብቻ መቆየት አለበት የሚለውን ሀሳብ አንስተዋል። ይሄ ማለት ኢትዮጵያ ወደ ቀይ ባህር መጠጋት የለባትም የሚል በግልጽ የታየ ሀሳብ ነው። ግብጽ እስካሁን ሴሮቿ አላበቁም። በተለያዩ ጊዜያቶችም በኢትዮጵያና ና በጅቡቲ መካከል ሴሮዎችን ማምጣት ትገኛለች። በተለይ ደግሞ የጅቡቲ ዋነኛ የኃይል ምንጭ የሆነችው ኢትዮጵያን ለመግታትና ከጨዋታው ውጭ ለማድረግ የግብጽ መንግስት የሰራው አዲስ እንቅስቃሴ ነበራ በቅርብ ጊዜያቶች ለጅቡቲ መንግስት የኃይል አማራጮችን በተለይ ደግሞ የሶላር ሲስተሞችን በመዘርጋት። ይሄ ነገር ግን የጅቡቲ መንግስት አማራጩን ማወቅ ያለበት ይመስላል። ምክንያቱም ኢትዮጵያ የምትሰጠው የኤሌክትሪክ ኃይል እያለ የሶላር ሲስተሞች መዘርጋት ለጅቡቲ መንግስት መልካም የሚባል ነገር ነው። ነገር ግን ግብጽ ምንም አይነት ጥቅም ሳትፈልግ ወደ ቀጠናው መጣ ለማንም የመልማት ፍላጎትን አታሟላምና፣ የጅቡቲ መንግስት አሁን ላይ ቆም ብሎ ማሰብ ይኖርበታል። በዛም ጊዜ እንደምናስታውሰው እንግዲህ በተለይ ደግሞ በጅቡቲ ና በግብጽ መካከል እነዚህ አይነት ስራዎችን ለመስራት ፊርማዎች ከተፈራረሙ በኋላ በርካታ የሚሆኑ ኢትዮጵያኖች ከጅቡቲ ተባረው ነበረ። በተለይ ደግሞ የጅቡቲ መንግስት ህጋዊ ባልሆንና በተለይ ደግሞ በአንድ ጊዜ በርካታ ኢትዮጵያኖችን በማባረሩ የኢትዮጵያ መንግስትንም ቁጣ አስነስቶ ነበረ። ይህም ግብጽ በቀጠናው ላይ እየሰራችው ያለችውን ሴራ የሚያሳይ ግልጽ ትንታኔ ነው። እነዚህ ሂደቶች ደግሞ ግብጽ አሁንም ኢትዮጵያ እንዳትለማ፣ ኢትዮጵያ እንዳታድግ የኢትዮጵያ የማደግና የመልናት እንቅስቃሴዎችን ውድቅ ለማድረግ ስራዎችን እየሰራች ትገኛለች። ጅቡቲ ከፍተኛ የኃይል አማራጭ ፍላጎት ቢኖራትም የኃይል ፍላጎቷን ደግሞ ልታሟላት የምችለው ኢትዮጵያ እንጂ ግብጽ አይደለችም። ጅቡቲ የንጹህ ውሃ መጠጥ የምታገኘው ከኢትዮጵያ ነው። የንጹህ ውሃ መጠጥ ግብጽ ለጅቡቲ መስጠት አትችልም። እነዚህ አይነት መሰረታዊ ፍላጎቶችን ለማሟላት ግን በሌሎች ትንንሽ ጥቅማ ጥቅሞችን የሶላር ሲስተሞችን እንደዚሁም ደግሞ የንጹህ መጠጦችን ቁፋሮ ላደርግ እችላለሁ በሚል የግብጽ መንግስት የጅቡቲ መንግስት ለመደለል ሲሞክር እንመለከታለን። እነዚህ እውነቶች ደግሞ የኢትዮጵያን የመልማት ፍላጎት ለማስተጓጎልና የኢትዮጵያን በተለይ ደግሞ በቀጠናው ላይ ያላትን ተሰሚነት ለማኮሰስና ግብጽ እኔ ብቻ ነኝ የበላይ የሚለውን ፍላጎቷን ለማሳካት ነው። ግብጽ አሁንም ቀጠናው ላይ የምትሰራው ስራ ከፍ እያለ መጥቷል። በተለይ ደግሞ በትንሽ ጥቅማ ጥቅም እየደለለች የቀጠናው ሰላምና ለመረጋጋትን ከሚረብሹ አንዳንድ መንግስታቶች ጋር በሰፊው እየሰራች ነው። ይሄን መንግስት ኢሳያስ አፈወርቂ ነው የቀጠናው ችግር ነው። ቀጠናው ላይ ሰላምና መረጋጋቶች እንዳይመጡ ዋነኛ ምክንያት ነው። እንደዚሁም የሶማሌ መንግስትን ደግሞ በትናንሽ ጥቅማ ጥቅሞች በመደለል ከኢትዮጵያ ጋር ያለንን እንቅስቃሴ በተለይ ደግሞ ኢትዮጵያና ሶማሊያ ያላቸውን ግንኙነት ለማሻከር ስትሞክር ነበረ። ነገር ግን ይሄኛው ግንኙነት አልተሳካላትም። አሁን ላይ የሶማሌ መንግስት ቆም ብሎ ተመልክቷል። ይህንንም ከተመለከተ በኋላ ኢትዮጵያ የቀይ ባህር ፍላጎቷ የማሳካት መብት አላት አለም አቀፋዊ ሕግ ተከትሎ ኢትዮጵያ የባህር በር የማግኘት ፍላጎት አላት ሲሉ የሶማሌው ፕሬዚዳንት ሀሰን ሼክ መሐመድ ገልጸዋል። ይሄ ማለት እንግዲህ እነዚህ ሀገራቶች የኢትዮጵያን ፍላጎት ተረዱ ማለት ኢትዮጵያ የምትሰጣቸውን ትልልቅ ጥቅማ ጥቅሞች ተረድተዋል ማለት ነው። ጠቃሚ ሀገራትን ሀገራት ቆም ብለው ማየት አለባቸው። አሁን ለጅቡቲም እንግዲህ በተለይ ደግሞ ከግብጽ ጋር አዳዲስ የወደብና የሎጂስቲክስ እንቅስቃሴዎችንና ስራ ግንባታዎችን ለማድረግ እየሞከረች ትገኛለች። ግብጽ እዚህ ቀጠና ላይ የመጣችው የኢትዮጵያን ፍላጎት ላለማሳካት፣ በተለይ ደግሞ ኢትዮጵያ በአሁኑ ሰዓት ትልቅ ፍላጎቷ የሆነው የባህር በር ፍላጎትን ላለማሟላት ስለሆነ የጅቡቲ መንግስት ቆም ብሎ ማሰብ አለበት እንላለን። ምክንያቱም ኢትዮጵያ አሁን ላይ መውጫ መግቢያ በሯ መተንፈሻዋ ጅቡቲ ነች። ጅቡቲን አጣች ማለት ምን ያህል ችግርና ምን ያህል እንግልቶች ሊደርሱብን ይችላል የሚለው በቃላት መግለጽ አይችልም። እንደ ሁላችንንም ቤት አንኳክቶ የሚመጣው የኑሮ ውድነት እንኳን ከነበረበት ላይ ይበልጥ የሚጨምርበት ሂደት እንመለከታለን። ጅቡቲ ላይ የኢትዮጵያ ሁሉም ወጪ ገቢ ንግዶች የሚሳለጡበት መንገድ ነው። ከጅቡቲ ጋር ያለንም እንቅስቃሴ ሰፊና መልካም የሚባል ነው። ይሄን እውነቶች ደግሞ የግብጽ መንግስት ለማሻከርና እነዚህ አይነት እንቅስቃሴዎች ችን ለማደፍረስ እየሄደ ነው። የኢትዮጵያ መንግስትም ያለውን የዲፕሎማሲያ እንቅስቃሴ ከፍ አድርጎ ከጅቡቲ መንግስት ጋር አዳዲስ ስራዎችን መስራት ይጠበቃል። ነገር ግን ዋነኛውና ትልቁ ጉዳያችን ግብጽ እዚህ ቀጠና ላይ መጣ ብትረብሽም ቀጠናውን ብታውክም ኢትዮጵያ የራሷን የመልማትና የማደግ ፍላጎት ለማሟላትና ለማሳካት የባህር በር ያስፈልጋታል። በተለያዩ ጊዜያቶች የባህር በር የምንለው እንደዚህ አይነት ችግሮች ሲፈጠሩ ኢትዮጵያ የራሷን መፍትሔ መውሰድ ትችላለች። ዛሬ ላይ ግብፅ ጅቡቲ ብቻ ገብታ እነዚህን ስራዎች ይሰራሉ ስላለች የኢትዮጵያ መንግስት በተለይ ደግሞ በንግድ እንቅስቃሴዎች ላይ ተጽዕኖ ሊደርስበት ይችላል። ነገር ግን የራሳችን የባህር በር ካለን ቀይ ባህር ላይ መቀመጥ ከቻለን የራሳችንን የንግድ እንቅስቃሴ መወሰን ያለብን ራሳችንን። ይሄ ዋነኛውና ትልቁ ጉዳይ ነው። የባህር በር አስፈላጊ ሁለተኛው እንደ ግብፅ አይ አይነት መንግስት በተለይ ደግሞ በተለያዩ ጊዜያቶች ቀጠናው ላይ እየመጣ ሰላምና መረጋጋትን ለማሳጣት የሚሞክርበት ሂደት ተገቢ ስላልሆነ የኢትዮጵያ ባህር ኃይል ቀይ ባህር ላይ መቀመጡ የቀጠናውን ሰላምና መረጋጋት ያመጣል። እንደ ግብጽ አይነት መንግስት የትም ጣልቃ ልግባይ የሚል መንግስት ደግሞ እስከ መቼ በዚህ ሁኔታ ይቀጥላል? ዝምታንና ደግሞ በቃ ሊባል ይገባል። በቃ ሊባል ስለሚገባ ኢትዮጵያ በአሁኑ ሰዓት ወሳኝና አስፈላጊ ጥያቄዋ የባህር በር ነው። የባህር በር አለን ማለት በተለያዩ ጊዜያቶች የራሳችንን የንግድ እንቅስቃሴ እናደርጋለን። እንደፈለግን ወጠን እንገባለን። እነዚህ ስራዎች ኢትዮጵያን በምን ያህል ደረጃ ያስተጓጉላሉ ብለን መመልከት እንችላለን። እንደ ምሳሌነት እንኳን ማንሳት የምንችለው በቅርብ ጊዜያቶች እንኳን የጅቡቲ መንግስት ለሶስት ቀን በዓላትን አስመልክቶ በኢትዮጵያና በጅቡቲ መካከል ያለውን የንግድ እንቅስቃሴ በበዓል ምክንያት ባስተጓጎለበት ምክንያት በኢትዮጵያ ውስጥ ምን ያህል የነዳጅ አቅርቦት እጥረት ነበረ። እነዚህ ስራዎች ደግሞ የኢትዮጵያ መንግስት የራሱ የባህር በር ስለሌለው በራሱ ጊዜ የመወሰን መብቱን እንዳይፈጽም አድርጓል። በቀጣይ ኢትዮጵያ የባህር በር ያስፈልጋታል የምንችለው ያለማንም አዛዥ ያለማንም ከልካይ ያለማንም ፍቃድ ጠያቂነት በራሳችን ወደብ ላይ ራሳችን ማዘዝ እንድንችልና የራሳችን የገቢ ወጪ ንግድ ራሳችን እንድናሳልጥ ስለሆነ ነው። እንደ ግብጽ አይነት የተለያዩ መንግስታቶች ግን የኢትዮጵያን የመልማት ጥያቄ ለመግታትና የኢትዮጵያን የማደግ ፍላጎትን ለማኮሰስ እንደ ጅቡቲ፣ ኤርትራ፣ ሶማሊያ፣ ሱዳን የመሳሰሉ የቀጠናው ሀገራቶችን በማወቅ ኢትዮጵያ እንዳታድግ የተለያዩ እንቅፋቶችን እየሆኑ ይገኛሉ። ነገር ግን የኢትዮጵያ መንግስት እነዚህን አይነት እውነቶችን ስለማይቀበል በቀጣይ ጊዜያቶች የባህር በር የማግኘት ስራችንን በሰፊው የምንቀጥል ነው የሚሆነው። ለዛሬ ይዤላችሁ የነበረውን ፕሮግራም ወደ እናንተ ሳቀርብ የነበረው እኔ ዮርዳኖስ ለማ ነኝ። አብራችሁን ስለቆያችሁ ከልብ እያመሰገኑ በሌላ ቀን በሌላ ፕሮግራም እስከምንገናኝ ቸር ቆዩኝ።